እንግዲህ እንደሰማችሁት ነው ማለት ነው። ድሮ ድሮ መሀይብነት የጨለማ ጉዞ ነው ሲባል ነበር፣ ማሰብ እማቀው እና ለኢትዮጵያውያን ለእኛ ግን አሁን ሚዲያ ነው የጨለማ ጉዞ የሆነብን፣ አጠቃቀም አለማወቃችን፣ መሀይብነታችን። እንዲሁም ደግሞ ይሄ ሚዲያ ከመጣ ብዙ ደንቁ ደናቁርና መሀይባንን እያየን ነው እና ለትውልዱን የሚያጠፋ መርዛቸውን የሚረጩ እንደነዚህ አይነቶችም ናቸው። ደግሞ ተከታይም የሚኖራቸው ለምን በቃ እኛ ምታወዲን ለመድ ነው በቃ ተለማመድ ነው ይህንን ነገር እና ማለት ነው። እስላም ክርስቲያኑን ባንዱሎ ጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው። ስለዚህ ይሄ ነገር ግን እኔ ምን ብለን እንደምንናገር ራሱ ግራ ገብቶናል። ምኑ ከምኑ አያይዘውት እንደዚህ እንደሚያወሩ ምኑ ከምኑ እንደሚያያዝ ምን አገባን። እስኪ አሁን እእውነት እንነጋገር እና የእስራኤል ና የኢራን ጦርነት ከኛ ከኢትዮጵያውያን ጋር ምን አገናኘው? ከኛ ህይወት ጋር ሲጎበዝ ምን አገናኝቶት ነው? ላስታውስህ እንደ ኢትዮጵያውያን እንደ እንደነዚህ አይነት ጠባብ አመለካከት ያላችሁ ሰዎች ላስታውሳችሁ፣ ኢትዮጵያ ምን እንዳለ። ህዝብ ለህዝብ እየተጋጨ ነው፣ የጦርነት ነው ያለው፣ ህዝብ እያለቀ ነው። በዘረኝነት ተጠምደን እርስ በራሳችን እየተነካከስን ነው፣ እንደ መርዘኛ ውሻ። እንዲሁም ደግሞ የኑሮ ውድነት ናላውን አዙሮ ህብረተሰቡ በህዝቤ በስደት ተዳርጎ በባህር በየብስ በምን እያለቀ ነው። ገብቶም ደግሞ ስደት ላይ ደግሞ አልደላ ብሎት ወይ አገሩ አልደላው ወይ ስደት ላይ አልደላው፣ ህዝብ የሚማቀቅ ህዝብ ያለባት ሀገር ላይ ነው ያለው የተፈጠርቀው ለምን ኢትዮጵያ ስለሆንክ ነው። ላስታውስ፣ ድንገት ረስተህ የሆነ ኢንተርናሽናል ነገረኛ ወይም ደግሞ ኢንተርናሽናል ወረኛ ሆናችሁ ለምታወሩ ለእናንተ እና አገርህ እቺ ናት እና ጦርነትም ካልክ ጦርነት ያለባት አገር ናት። ረሃብም ካልክ ረሃብም ያለባት አገር ናት። ይሄ ነው ብለህ እንደው ቢያንስ ያደጉት አገር እንኳ በቴክኖሎጂውም፣ በምኑም በምኑም ረቀው የትየለሌ ምግብ ተርፏቸው የሚደፉ እንዲሁም ደግሞ እንደኛ አይነቱን ጋር ነው አፍሪካ ከአፍሪካ ኢትዮጵያ የተፈጠረ ነው። ሄደን ተሰደን እነሱ ጋር ምን ምትል ጅሃሽ የምንሰራ እኛ ኢትዮጵያውያን እንባላለን። ምን ቤት ሆነ ነው መተህ የምትቀውጠው ግደል ፍለጥ ቁረጥ የምትለው ምን እንትን ማነህ? ምንድን ነህ? ምንድን ነህ ነው እኮ አልገባኝ። አሁን ምን ምን አገናኝ አሁን ከእምነት ጋር ከምን ጋር ምን አገናኝ? ይታኮሱም ምን ይበሉም እነሱ ናቸው የሚወጡት አይደል እንዴ? እኛ ቤት አሁን እኮ ኮመንት ራሱ ነቀው ላይ ኮመንት ይመጡና ድን ለኢራን ድል ለእስራኤል ምናምን ብለው እንጽፉልኛል እንደምታዩት ነው በቃ ይጽፋሉ። ምን ከዛስ? እሺ ድል ድል በድል እሺ ምን ከዛስ? አረተውና ኢንተርናሽናል ነገረኞች አረተውና ኢንተርናሽናል ወረኛና ምን አሽቋላጭ ናቸው። ይግራጋቡኝ እኮ ጭራሽ ኢትዮጵያ ውስጥ ኢራን ለምትታኮሰው ኢትዮጵያ ውስጥ ሙስሊሞችን እንዲያድርጉ ምንድነው፣ ክርስቲያኖችን እንዲያድርጉ ብለው የሚመጡትን እባካችሁ የሃይማኖት ሽፋንም የላቸውም። ሃይማኖትም ሊወክሉ አይችልም። ያ ኦርቶዶክስንም፣ ማለት ፕሮቴስታንትንም፣ ምንድነው ሙስሊምንም ሊወክሉም አይችሉ ግለሰቦች ናቸው፣ እንደዚህ የሚያወሩት። ለምን ስለ እምነት ካወራን፣ ስለ ሃይማኖት ካወራን፣ ሃይማኖት በአንድ ተራ አለሌ ግለሰቦች የሚለካ ተቋም አይደለም። የእግዚአብሔር ቤት ወይም ደግሞ በሙስሊሞችም የአላህ ቤት ተብሎ የሚጠራ የመንፈሳዊ ቦታ እንጂ ይህ ዝም ብሎ አለል የመቶ ቂጣ በቀደደው አፉ ቂጣ ነው። ከቂጣ ውጭ ምን ትበላለህ አንተ ድሮስ? ኢትዮጵያ የሆነ ቂጣ ነው። እሱንም እንደውም ተሻሽሎልህ። ጎመን በምንድን ነው በዳቦ ነው። ሙዝ በዳቦ ብላ ተብልሃል። ቂጣውም ተሻሽሎልህ እንጂ እኮ እንደዛ ነን እንደዛ ነን። ገና ከሆድ ያላለፈ አስተሳሰብ የምንኖርበት ኢትዮጵያ የምትባል አፍሪካ የምትባል ከምግብ ውጭ ገና ረቀን ሌላ ለማሰቢያ ጊዜ የሌለን ርሃብተኞች የሆንን አገር ላይ ቁጭ ጥቂት ያደጉት ሀገሮች ተሰደ ሄደ፣ ስልክና ልብስ ስለቀየርክ መተ የሆነ አይምሮ ያደገ ይመስላል። ግደለው ፍለጠው ምናምን ትላለህ። ብታያቸው እኮ ሆኑ ውሪ እኮ ናቸው። በመድኃኒዓለም አሁን እንደነዚህ አይነቶቹ ወኔያቸው የት እንደሆነ ታውቃላችሁ? ምላሳቸው ላይ ወኔያቸው የት ነው ያለው? ሚዲያ ላይ ለምን መንፈስ ናቸው አታገኛቸውማ። በአካል ገባ ስለዚህ በቃ ቦርታፈውን ልማዳቸው ነው እንጂ አንድ አደለም። ጥይት ይቅርና አንድ ሮኬት ታጠገቡ ተክስ እግሩ ጆሮን እንደዚህ ወደ ኋላ እየነካው ነው የሚሮጠው። አላየህም? በቃ የለም በቃ ሮጦ ቤቱ ቤቱን ሁሉ አልፎት ሊሮጥ ይችላል። በቃ እንደነዚህ አይነት እያየ ነው ሚዲያ ላይ እምቡርቡርቡር ትሉና፣ ላይቭ ላይ እያላችሁ ስንቶቻችሁ ተወርዳችኋል። መኪና ውስጥ ሆናችሁ ሲል እንዴት ቆንዳችሁ እንደሚገባ እኔ የሚያሳዝነኝ ድሃው ማለቁ ነው። በእናንተ ምክንያት ለድሃው ነው። እናንተማ ችግር የለም። የውጮቹን ፍርፋሪ ምናምን ምንም ፍሪ ፉድ ምንም እየበላችሁ ጠገባችሁ አላችሁ። ዞር ያገባ ያደከው በቂጣ ነው። ከዛ በኋላ እዛ ሄደ በርገር በነፃ ፍሪፉድ ይሰጣል። ይሰጠሃል፣ ይሄን ይደፍነዋል። ከዛ አስተሳሰቡ ሁሉ በቃ የተነፋ በቃ እንደ ውጮቹ ምግብ በቃ ዝም ብሉ ጤና የሌለው የተነፋ ዝም ብሉ አባቴ ተው። ጥጋባችሁን አብርዱ ተው እንዴ! እንደናንተ አይነቱ እውነት የነፋስ ኳስና እናንተ ጠርቅ ነው ምትተነፍሳላችሁ። አንድ ቀን መተንፋሳችሁ አይቀርም። ስለዚህ አታጋርሉ። እንዲህ አይነት አመለካከት በቃ ድለንትናል ድለንድንጋይ ራሱ ምን አይነት ህብረተሰብ ነው? መድሃኒዓለም ሳል ተው እንድንናገር አታርጉን። ተው እንዲ ተው እንዲ ምን አገባን ስለነሱ በቃ ካላስጨርሰናል እመኑም ስለዚህ እንዲ እንዲህ አይነቶቹን ሪፖርት እያደረጋችሁ አዘጉ በቃ ምንድን ነው አረተው አዘጉ የኔ ሃይማኖት ተከታይ ነው አደግፉ በጭፍን አመለካከት አትደገፉ በግርታ አትደገፉ እኔ ግርታ ምንም እኔ ምንም አይጨንቀኝም እኔ እኔ አይምሮ ያዘዘውን ነገር እኔ ትክክል ያልኩትን ነገር እናገራለሁ እንጂ ግርታ ይሄ ሃይማኖት አይ ይሄ የኔ ዘር ነው ይሄ የኔ ሃይማኖት ተከታይ ነው ይሄ እንደዚህ የምትሉትን ነገር ይሄ ቆሻሻ አስተሳሰባችሁን አውጡት ይሄ ማሀይብ ነው። ይሄ ደደብ ነው። ይሄ ሰገጤ ነው። ይሄንን ፕሌይ ስቶሪ ያሳየው ማን ነው ብላችሁ መቆጨት ነው የሚገባችሁ። ለምን የሚሞተው ወንድማችሁ ነው፣ ወይም ደግሞ ግደሉ የሚባለው ምን የሚለው ወንድምህ ላይ ነው። ገባችሁ? ስለዚህ ይሄንን ተቀባይነት የለውም። እንዲ አረጉ በስተው በቃ ይህን ነው እንዲ ለትኛው ጊዜ አሁን በቃ ጊዜው ረፈደ እኮ በቃ ልንጠፋ ነው በቃ አለምን ማትማ አሉ ላይ ያለው ነገር እንዳለ እየተፈጸመ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ ወንድም በእህቱ ላይ እህቱ በቃ እንዳለ ተፈጣጣረ በቁ ምን ምን ቀረሻው አሁን የቀረው እኮ ንስሐ ነው። አሁን የቀረው እኮ ቢያንስ አንደበታችንን እንግታ። ያ የድሮ ማንነታችን ኃይለኝነታችን፣ ይሄ ቆሻሻ ማንነታችን አስወግደን እስኪ ወደ ፈጣሪ እንቅረብ። ቀላል ነገር ነው። በቃ ወደ ሞት ተጠግተናል። አለም ማብቂያ ደርሷል። ወበዝ አለም ማብቂያን ባይደርስ አንተ ሞት የሚባል ነገር ተሸክመ ነው አሁን ወተም እንደሚከሰትባት ስለዚህ በዚህ ሁኔታ ላይ ያላችሁ ግደነው ነው ቁረጠው ረስ አንድ ቅንው አንድ እቺን እንኳን ክፍለ ዘመን እንደው 2025 26ን እንኳን ፍቅር እንስበክና እንለፍ። እስኪ ፍቅር እስኪ ተጣልተን ተናክሰን እንደ መርዘኛ ውሻ ተነካክሰን አየ ነው አይደለ። ምን ጠቀመን? ምን እስኪ የጠቀመንን ነገር እኮ አስቀምጡልኝ አልኳችሁ። የጠቀመ ነገር ካለ ተናቆሩ፣ ተሰዳደቡ። ግን ምንም መሞት፣ መጠላላት፣ ስደት ላይ እንዳንረዳዳ ርስ በራስ ተከፋፍለን ቁጭ በቃ እንደዛ ነው የሆነው። ስለዚህ ባካችሁ ተመለሱ፣ ከዚህ አቋማችሁ ተመለሱ። በናቸሁ በቃላስ ምንድን ነው? አንተ ምን ሆነ ነው እኔ ደግሞ የከፋ ነው አላውቀውም። ግንው ቪዲዮን ልካችሁ ሊሳየው አናደደኝ። እንዲህ አይነት አመለካከት ያላቸውን አልወድም ና በተረፈ እንግዲያው ይሄ ነው ያለው ነገር። ምን ትላላችሁ እናንተስ በዚህ እናንተም አስተያየት ስጡበት። እስኪ ሀሳብ አስተያየታችሁን። እንዲሁም ደግሞ እባካችሁ ሪፖርት እያደረጉብኝ መቼም እንደኛ አይነቱን ነው ለማጥፋት የምትጥሩ ታውቃለሁ። እነደላይት ምናምን ምናምን ስለ ስርዓት አድርጉ እባካችሁ፣ እና ኮፒ ሊንክ ምናምን አድርጉልኝ። ይሄን ቪዲዮ ኮፒ ኮፒ ሊንክ አድርጉልኝ። ብቻ በቃ ይህንን ነው የምለው እኔ። በተረፈ አመሰግናለው። ባይ ባይ።